ዘርፈ ብዙ ጥናትና ምርምር በማካሄድ የጤና አገልግሎቱን ማጉልበት በሚል መሪ ቃል ምክክሩ የተደረገው በፌዴራል ትምህርት ሚኒስቴር የጥናትና ምርምር የማህበረሰብ አገልግሎት ዋና የስራ አስፈጻሚ ዶክተር ሰራዊት አንድሶ ከፍተኛ የትምህርት ተቋማት ጭብጥ ተኮር የጥናትና የምርምር ስራ ላይ በማተኮር የማህበረሰቡን ችግር በመፍታት እንደ ሀገር የለውጥ መሳሪያ ሊሆኑ ይገባል ብለዋል። ለማህበረሰቡ በሚያበረክቱት አስተዋጽኦ በሚፈቱ ችግሮች ብዛትና ኢንፎርም በሚያደርጓቸው ዲሲሽኖች ኢንፍሉዌንስ በሚያደርጋቸው በሚያደርጓቸው ዲሲሽኖች ወይም ውሳኔዎች የሚለኩ እንዲሆኑ ማህበረሰቡን በተጨባጭ የሚለውጡ የሚቀይሩ እንዲሆኑ የማድረግ ጉዳይ ነው ማለት ነው። የሚዛን ቴፒ ዩኒቨርሲቲ ውጤታማ የአሰራር ስርዓት ፈጥሮ ተጨባጭ የሚለኩ ውጤቶች የታየበት ነው ብለዋል። ከምንም ነገር በላይ ከማህበረሰቡ ጋር ተቀናጅቶ የምርምር ስራዎችን፣ የፈጠራ ስራዎችን የሚያበረታታ በሚያበረታታ አግባብ መምህራን እና የተቋሙ ማኔጅመንት እየፈሰሰ ያልነበረበትን አውድ በአጭር ጊዜ ውስጥ ቀይሮ እጅግ ውጤታማ የሚባል አሰራሮችን ነድፎ እየተንቀሳቀሰ የሚገኝበት መሆኑን ማስተዋል ችለናል። የሚዛን ቴፒ ዩኒቨርስቲ ተጠባባቂ ፕሬዚዳንት ዶክተር ዋቆ ገዳ በበኩላቸው የዩኒቨርስቲው ማህበረሰብ በቁጭት በመነሳት በርካታ ለውጦች መታየታቸውን የሚናገሩት ዩኒቨርስቲ አሁን በቁጭት ስታፉም ሊደርሺፑም በቁጭት እየሰራ ስላለ ብዙ ነገሮች ተለውጦ በቅርብ ጊዜ ውስጥ በርካታ ስራዎች እየተሰሩ ነው። በአካዳሚው ዘርፍ እንዳያችሁት ብዙ ስራዎች ተሰርተዋል። 84 ፐርሰንት ኤግዚት ኤግዛም ማሳለፍ ችለናል። ፕሮግሬስ አለ። በአካዳሚው ዘርፍ ሪሰርቹ ላይ ምንም ስራ አልነበረም። አሁን መነቃቃቶች አሉ እና ሪሰርች ላይም ኮምፒት እያደረግን ኢቨን ሀንቱ ግራንት ሁሉ ሀንት እያደረግን ያለንበት ሁኔታ ነው ያለው። ተቋሙ ጭብጥ ተኮር የጥናትና የምርምር ስራ ላይ የሚደረጉ ምክክሮች የዘንድሮውን ለየት እንዳደረገው በዩኒቨርሲቲ የጥናትና የምርምር የማህበረሰብ አገልግሎት ምክትል ፕሬዝዳንት ዶክተር ግርማ አጥላውን ይናገራሉ። ከዚህ በፊት የሚሰሩ የምርምር ስራዎች በጀት ተመድቦላቸው የምርምር ተብለው ይሰራሉ ከተሰሩ በኋላ የምርምር ውጤቶች ሸልፍ ላይ የሚቀመጡት አንድ የሆነ ማህበረሰብ ላይ የታዩ ችግሮችን ለመፍታት ተብሎ የታሰበው የምርምር ስራ ገንዘቡን ተጠቅሞ በወረቀት ሸልፍ ላይ ሲቀመጥ ማየት በራሱ ያማል። ስለዚህ ፈንድ እያደረግን የነበረው ሸልፍ ላይ ማስቀመጡን ነው እንጂ ችግር እንዲፈታ ታስበው አልነበረም ማለት ነው። ስለዚህ ያ ነገር መቀየር አለበት። በዚህ አመት መንግስትም የትምህርት ሚኒስቴርም የምርምር ስራዎች ጭብጥ ተኮር መሆን አለባቸው፣ የማህበረሰቡን ችግር የሚፈቱ መሆን አለባቸው የተለያዩ ባለሙያዎች በጋራ ሆነው ለአንድ ችግር በጋራ መስራት አለባቸው የሚል አዲስ ሪፎርም አወጧል። ያን መሰረት አድርገን የምርምር ስራዎቻችን ለተፈለገው ችግር ለመፍታት ተደራሽ እንዲሆኑ ለማስቻል የሚሰሩ የምርምር ስራዎች ለተፈለገበት ቦታ እዛው ጫፍ ላይ ሂደው ችግር የሚፈቱ መሆኑን መቻል አለባቸው። ይህን ካላረጋገጥን ገንዘብን መመደብ የለብንም፣ ሰዎችም ሪሰርች መስራት የለባቸው። በተለይ በዘንድሮ ኮሌጅ ተኮር የጥናትና የምርምር ስራ መሰራቱን ለየት እንደሚያደርገው ዶክተር ግርማ ያስረዱት። እነዚህ ተመሳሳይ ኮንፈረንሶች ነገ ጠዋት ግብርና ላይ፣ ከዛ ደግሞ በሌሎች ሙያዎች ላይ ደግሞ በተመሳሳይ ራሱን ችሎ ኮንፈረንሶች የምናካሄድ ነው ነው ስለዚህ የምንሰራቸው የምርምር ስራዎች ሁሉም ሰው የሚያውቃቸው የሚረዳቸው ችግር ፈች መሆን ስላለባቸው በዚህ ልክ እያካሄድ እንገኛለን ማለት ነው። በሚዛን ቴፒ ዩኒቨርሲቲ በተካሄደው በጥናትና በምርምር ኮንፈረንስ ከተለያዩ ዩኒቨርሲቲዎች የተወጣጡ የዘርፉ ባለሙያዎች ተሳትፈዋል።